ከአስራ አንድ ወራት በላይ ሁለት ተከታታይ የፕሪምየር ሊግ ጨዋታዎችን ማሸነፍ ባለመቻል ሲወቀሱ የነበሩት ሩበን አሞሪምና ማንቸስተር ዩናይትድ ዘንድሮ በሶስት ተከታታይ የፕሪምየር ሊግ ጨዋታዎች ድል አድርገዋል። ዛሬ ተረኛ የነበረው ብራይተንን ሆቫልቢየን ነው። በኦልትራፎርድ ዩናይትድ ብራይተንን አራት ለሁለት በሆነ ውጤት አሸንፏል። ከጨዋታው ሙሉ ሶስት ነጥብን ወስዷል። እስካሁን በውድድር አመቱ የሰበሰባቸው ነጥቦች ብዛት አስራ ስድስት ደርሰዋል። ማንቸስተር ዩናይትድ በደረጃ ሰንጥረዡ አራተኛ ቦታ ላይ ተቀምጧል። ማንቸስተር ዩናይትድ በዛሬው ጨዋታ ላይ ያሳየው እንቅስቃሴ በተለይ በመጀመሪያው አርባ አምስት ላይ ያየነው ነገር የናፈቀን ይሄ ነው ብለው እንዲናገሩ የማንቸስተር ዩናይትድ ደጋፊዎችን ያስገደደ ነው። ከረጅም ጊዜ በኋላ ማንቸስተር ዩናይትድን እንዲህ ባለ የሚያምር እና ውጤታማ በሆነ እንቅስቃሴ አየነው ብለው በጣም ብዙ ሰዎች አስተያየት ሰጥተዋል። ማንቸስተር ዩናይትድ ብራይተንን ሆቭ አልቢዮንን ማሸነፍ ባለፉት ተከታታይ የውድድ ስድር ዓመታት አቅቶት ነበር። ከጨዋታው በፊት በተደጋጋሚ ስንነግራችሁ እንደነበረው ከ2022 ወዲህ ማንቸስተር ዩናይትድን የብራይተን ንሆ ቫልቢየንን ያህል ያሸነፈው ክለብ የለም። በብራይተን ፍጹም የበላይነት ተወስዶበት የቆየው ማንቸስተር ዩናይትድ መልስ ሰጥቷል። ባለፈው ሳምንት ላለፉት አስር ዓመታት ሊቨርፑልን በአንፊልድ ማሸነፍ አልቻለም ነበር። በብራይተን ንሆ ቫልቢየን ደግሞ ባለፉት ሶስት የኦልትራፎርድ ጨዋታዎች ተሸንፎ ይቷል ። ማንቸስተር ዩናይትድ አሁን እንዲህ ያሉ የተከማቹ እና የተበላሹ ታሪኮችን እያደሰ በውጤት እያማረበት ወደ ላይ ከፍ ከፍ እያለ ይገኛል። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት እስከ አራተኛ ያለውን ደረጃ ይዞ በማጠናቀቅ በአውሮፓ ቻምፒዮንስ ሊግ የሚሳተፍበትን ውጤት ለማምጣት ግብ አድርጎ ነው የሚንቀሳቀሰው። አሁን ያንን አራተኛነትን ይዟል። ዩናይትድ ከዚህ በኋላ ምን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 በግደ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጎት የደወል ምልክቱን ተጫኑት። ሊንኩን ለሌሎች አጋሩና ከተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ድሉ እንዴት አድርጓ ችኋል? የማንቸስተር ዩናይትድ ደጋፊዎች በኮመንት ሴክሽኑ ላይ ስሜቶቻችሁን ንገሩን እንላለን። ሌሎችም ከጨዋታዎቹ ጋር በተያዘ የታዘባችኋቸውን ማለት የምትፈልጓቸውን ነገሮች ብትሉ ደስ ብሎን የምናይ ደስ ብሎን የምናስተናግድ ይሆናል። ሩበን አሞሪም ሶስተኛ ተከታታይ ጨዋታውን በፕሪምየር ሊግ ለመጀመሪያ ጊዜ አሸነፈ። ማንቸስተር ዩናይትድም በደረጃ ሰንጠረዡ ከፍ አለ ከፍ ከፍ ወደ አራተኛ ደረጃን ተቀምጦበታል። ማንቸስተር ዩናይትድ እንግዲህ በዛሬው ጨዋታ ላይ ያሳየው እንቅስቃሴ እንዴት ያለ ነው የሚለውን ነገር ከማንሳታችን በፊት ከጨዋታዎቹ ጋር ተያይዘው ሊነገሩ ልታውቋቸው የሚገቡ ወሳኝ የሚባሉ ነጥቦችን እናስቀምጥ። ለምሳሌ ማንቸስተር ዩናይትድ ሶስተኛ ተከታታይ የፕሪሚየር ሊግ ድሉን አስመዘገበ ስንል ይህንን ማድረግ ችሎ የነበረው በየካቲት 2024 ነው። ለመጨረሻ ጊዜ ዩናይትድ የፕሪሚየር ሊግ ሶስት ተከታታይ ጨዋታዎችን ያሸነፈው አሁን እንደገና በአሰልጣኝ ሩበን አሞሬም ስር ሆኖ ዩናይትድ ይህንን ማሳካት ችሏል። በተለይ በመጀመሪያው 45 ማንቸስተር ዩናይትድ ጨዋታውን የተቆጣጠረበት ብልጫ የወሰደበት ውጤታማነቱን ያሳየበት መንገድ የእውነት ለመናገር እጅግ በጣም የሚያስደሰት እጅግ በጣም የሚያስደንቅ ነው። ዩናይትድ ተመልሷል አይነት ስሜትን የሚፈጥር ነገር አለው። ማንቸስተር ዩናይትድ እጅግ በጣም ያምር ነበር፣ በመጀመሪያው 45 ያደርገው የነበረው እንቅስቃሴ። ከዚህ ጨዋታ ጋር ተያይዞ ነጥቦችን ስናነሳ እንግዲህ የጨዋታው አንኳር አንኳር ነጥቦች እና መነጋገሪያ ነጥቦች የትኞቹ ናቸው የሚለውን ከማንሳታችን በፊት ለምሳሌ ባለፈው የውድድር ዓመት 2425 አንስቶ እስከ ዘንድሮ የውድድር ዓመት የዛሬ ጨዋታዎች ድረስ የማቲያስ ኩኛን ያህል ከግብ ክልል ውጭ ኳስን በመምታት ጎል ያስቆጠረ ተጫዋች የለም ይላል የቁጥር መረጃው ማቲያስ እኛ ዛሬም ከግብ ክልሉ ውጭ የመታው ኳስ ነው ለማንቸስተር ዩናይትድ የመጀመሪያ ጎል ሆኖ የተመዘገበው። እሱም ዩናይትድን ከተቀላቀለበት ጊዜ አንስቶ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ጎል ያስቆጠረው ዛሬ ነው። እናም እንደተለመደው እንዳስለመደው፣ በፕሪሚየር ሊጉ ካሉ ተጫዋቾች በሙሉ በሚሻልበት ከግብ ክልል ውጭ መቶ ጎል በማስቆጠር አቅሙ ጎል አስቆጥሯል። እንዲህ ያለውን ነገር ካለፈው የውድድር ዓመት አንስቶ ለስድስተኛ ጊዜ ያደረገው ነው። ከሱ ቀጥሎ እንዲሁ ከግብ ክልል ውጪ መቶ ጎል በማስቆጠር አቅም ብሩኖ ፈርናንዴዝ ሁለተኛውን ደረጃ ይይዛል። አምስት ጎሎች አሉት። ስለዚህ ዛሬ ማቲያስ ኩኛ ያገባው ጎል ሰባተኛው ከግብ ክልል ውጪ መቶ ያገባው ጎል ይሆናል ማለት ነው። ይሄ በሁሉም የውድድር አይነቶች ነው። በፕሪሚየር ሊጉ ብቻ ተገድበን የምንነጋገር ከሆነ ግን ለስድስተኛ ጊዜ ነው እንዲህ ያለውን ጎል እያስቆጠረው። ሌላው ማንችስተር ዩናይትድን በተመለከተ መነሳት ያለበት ነገር ለእኔ በጣም የገረመን። ምናልባት ብዙዎቻችሁ ይህንን አስተውላችሁት ይሆናል አላስተዋላችሁት ይሆናል ንገሩን በኮመንት ሴክሽኑ ላይ ነገር ግን ማንቸስተር ዩናይትድ በመጀመሪያው 45 ጨዋታውን ሁለት ለዜሮ እየመራ ነው እረፍት የወጡት ያን ጊዜ የተለቀቀው አንደኛው መረጃ የማንቸስተር ዩናይትድ ደጋፊዎች ይህንን ስታነቡ ደስ እንደሚላችሁ እርግጠኛንን ብለው የጻፉት መረጃ ነበር ማንቸስተር ዩናይትድ በሜዳው በኦልትራፎርድ ተጋጣሚዎቹን በመጀመሪያው 45 መምራት ችሎ ተሸንፎ አያውቅም ይላል። በታሪኩ ማለት ነው። ይሄ ባለፈው የውድድር ዓመት በዘንድሮ የውድድር ዓመት ምናምን የምንለው አይደለም። በአጠቃላይ በዩናይትድ ታሪክ ማንቸስተር ዩናይትድ ኦልትራፎርድ ላይ የመጀመሪያውን አርባ አምስት በመምራት ካጠናቀቀ ማንቸስተር ዩናይትድ አይሸነፍም ግፋ ቢል አቻ ነው የሚወጣው። እንዲህ ያሉትን ነገሮችን ስንመለከት 326 ጨዋታዎችን ወደኋላ ሄደን እናነሳለን። ከነዚህ 26 326 ኦልትራፎርድ ላይ ከተደረጉ ጨዋታዎች መካከል 301ን መጀመሪያ 45 ላይ የመራባቸውን አሸንፏል፣ 25ቱን አቻ ወጥቷል። ዩናይትድ በመጀመሪያ 45 እየመራ ተሸንፎ አያውቅም ይሄ የማንቸስተር ዩናይትድ ትልቅ የክብር መረጃው የክብር ቁጥሩ ነው ማለት ነው እና ዛሬም ሁለት ለዜሮ በሆነ ውጤት መራ አራት ለሁለት በሆነ ውጤት አሸንፎ ጨዋታውን አጠናቀቀ ሌላው ማንቸስተር ዩናይትድ እንግዲህ በደረጃ ሰንጠረዡ አራተኛ ደረጃ ላይ ነው የሚገኘው እንግዲህ ከዚህ በኋላ የሚደረጉ ጨዋታዎች በደረጃ ሰንጠረዡ ዩናይትድን ከፍም ዝቅም የሚያደርጉት እንደሆነ ይታመናል ነገር ግን ከ2022/23 የውድድር ዓመት በኋላ የማንቸስተር ዩናይትድ ስም አራተ ኛ ቦታ ላይ ሲጻፍ ያየነው ለመጀመሪያ ጊዜ ነው። ይሄም የማንቸስተር ዩናይትድን በጎ ነገር አብሮ የሚያሳይ ይሆናል። ስለዚህ ማንቸስተር ዩናይትድ በአጠቃላይ ሶስት ተከታታይ ጨዋታዎችን አሸንፏል፣ ሶስት ነጥብን አግኝቷል። በጎል ዲፍረንስም ወይም የግብ ክፍያን ስንመለከት ወደ ፖዘቲቭ ጎል ዲፍረንስ መጥቷል። ባለፈው የውድድር ዓመት ዘንድሮ አብዛኛውን ጊዜውን ማንቸስተር ዩናይትድ የግብ እዳ ያለበት ቡድን ነበር። አሁን ግን የግብ ክፍያ ያለው ቡድን ወደ መሆን መጥቷል። እነዚህ እነዚህ ሁሉ ነገሮች ማንቸስተር ዩናይትድን በተመለከተ ሊነገሩ የሚገባቸው በጎ ነገሮች ናቸው። ግን ጥያቄዎችን ማንሳት አለብን። ማንቸስተር ዩናይትድ እንዴት በመደዳው ሶስት ጨዋታዎችን ወደ ማሸነፍ አቅም መጣ የሚል ነው። ሶስት ጨዋታዎችን በመደዳው አሸንፏል። ከሶስት ጨዋታዎች ሊገኙ የሚገባቸውን ዘጠኝ ነጥቦች ሰብስቧል። ከየካቲት 2024 በኋላ ዩናይትድ ይህንን ማድረግ እንዴት ቻለ ነው። ምክንያቱም ሁላችንም ማስታወስ መርሳት የሌለብን ከወር ባነሰ ጊዜ በፊት ማንቸስተር ዩናይትድ በብሬንትፎርድ የተሸነፈ ጊዜ ስለ ማንቸስተር ዩናይትድ ይወሩ ይነገሩ ይስተጋቡ የነበሩት ሀሳቦች በሙሉ ማለት ይቻላል በጣም አስቸጋሪ ነበሩ። ሩበን አሞሪን በማንቸስተር ዩናይትድ መቆየት እንደሌለበት፣ ማንቸስተር ዩናይትድ ከመሻሻል ይልቅ ባሰበት እና በጣም ብዙ የከፉ ደስ የማይሉ ነገሮች ይነገሩ ነበር። በእርግጥ ይህንን አይነት አስተያየት ይሰጡ የነበሩ ሰ ሰዎች ያንን ሀሳብ ለመስጠት መነሻ አልባ ነበሩ ብዬ አላምንም። ሀሳቦቻቸው መነሻ ነበራቸው። ማንቸስተር ዩናይትድ ሜዳ ላይ ውጤት እያመጣ አደለም። ማንቸስተር ዩናይትድ ሜዳ ላይ እያማረበት አልነበረም አሁን ግን የማንቸስተር ዩናይትድ አሰልጣኝ ስለሚከተለው የጨዋታ ስልት ማንም አስተያየት አይሰጥም ምክንያቱም ራሱ ሩበን አሞሪም በጣም በተደጋጋሚ ሲናገር እንደነበረው እስካሸነፍክ ድረስ እንዲህ ያለውን ጥያቄ የሚያነሳ የለም ስለዚህ 343 የሚባለው የእሱ ሀሳብ አሁን አይኮነንም ሀሳብ አይሰጥበትም አይተችምም ምክንያቱም በዚሁ የጨዋታ ሀሳብ አሞሪም ጨዋታዎችን እያሸ ነፈ ነው። አንዴ ብቻ ሳይሆን ሶስት ጊዜ በመደዳው ድል አድርገዋል። ስለዚህ የአሞሪም እና የማንቸስተር ዩናይትድ የመለወጥ ምክንያቶች ምንድን ናቸው ሲባል አንድ ሁለት ሶስት ነገሮችን ለአሁን ማንሳት እንችላለን። የመጀመሪያው ነገር ማንቸስተር ዩናይትድ ከአንድ የፕሪምየር ሊግ ጨዋታ ወደ ሌላ የፕሪምየር ሊግ ጨዋታ እስኪሄድ ድረስ እንደሌሎቹ ሳምንት አጋማሽ ኮሚትመንት የለበትም። እንደምናውቀው የአውሮፓ የውድድር መድረክ ላይ ዩናይትድ የለበትም። ካራባው ካፕ የሚባለ ውድድር አሁን አይመለከተውም። ስለዚህ ማንቸስተር ዩናይትድ ተጫዋቾቹን በአንድ የፕሪሚየር ሊግ ጨዋታ ወደ ሌላኛው የፕሪሚየር ሊግ ጨዋታ እስኪመጡ ድረስ በደንብ የሚዘጋጁበት ጊዜ አላቸው። ይሄ ዩናይትድን እንደረዳው ያስታውቃል። ምክንያቱም የማንቸስተር ዩናይትድን የዛሬ ጨዋታ ፕሬሲንግ፣ የብራይተን ኢንሆ ቫልቤን ተጫዋቾች ኳስ ሲይዙ የማንቸስተር ዩናይትድ ተጫዋቾች ኳሱን ይነጥቁበት ነበረው መንገድ እጅግ እጅግ በጣም የሚደንቅ ማንቸስተር ዩናይትድ እንደገና አስፈሪ ሆኖ ያየ ነው፣ የሚያምር ሆኖ ያየንበት ነው። ይሄ ብዙ ከመስራት ብዙ ከመለማመድ የሚመጣ ነው። እንደገና ደግሞ የማንቸስተር ዩናይትድ ተጫዋቾች ኳሱን በሚቀባበሉበት ጊዜ ብልሽት አልነበረውም። ቶሎ ቶሎ ኳሶች አይበላሹም። በፈለጉት ሁኔታ ኳሶችን ይቀባበሉ ነበር። አብዛኛዎቹ ቅብብሎሾቻቸው ደግሞ ስኬታማ ነበሩ። ለምሳሌ ሊቨርፑልን ሲያሸንፍ ማንቸስተር ዩናይትድ በዋና በሎንግ ቦል በመጠቀም በሊቨርፑል ላይ የበላይነትን ለመውሰድ ማንችስተር ዩናይትድ በራሱ የግብ ክልል አካባቢ ስህተት ላለመስራት በሊቨርፑል ተጫዋቾች ሊደረግ የሚችለውን ፕሬሲንግ በመስጋት ረጅም ኳሶችን ሴኒላሜንስ ይጥል ነበር። ለምሳሌ በሊቨርፑል ጨዋታ አርባ አምስት ረጅም ኳሶችን ሲልክ ነበረ ሴኒላሜንስ። ዛሬም ረጅም ኳሶችን ማንቸስተር ናይትድ ተጠቅሞ፣ ነገር ግን በብዛት የቀነሳሉ። ዛሬ ልትል ቤት ሚክሳፕ አድርገውታል። እዛው አካባቢ በቢውልዳፕ ለመጫወት ሞክረዋል። እንደገና ደግሞ ሲያስፈልግ ረጅም ኳሶችን ሴኒላሜንስ ያሻግር ነበር። በሊቨርፑል ጨዋታ አርባ አምስት ረጅም ኳሶችን ሲልክ የነበረው ግብ ጠባቂው ዛሬ 34 ረጃጅም ኳሶችን ለቡድን ጓደኞቹ ሲሰጥ ነበር። እንዲህ ያለውን እዛው አካባቢ በቢልድ አፕ መጫወትና ረጅም ኳሶችን በመጣል ተጋጣሚዎቹ ላይ የበላይነትን ለመውሰድ የሚያደርገው ጥረት ለሩበን አሞሪምና ለማንችስተር ዩናይትድ ሰርቶላቸዋል። ዩናይትድ በዚህ መንገድ ነው የሚቀርበው ብሎ ማንም አፉን ሞልቶ ሊናገር የሚችልበትንም አቅም አሳጥተዋል። ከዛ በተጨማሪ በሴንተር ባኮቹ መካከል ያለው መግባባትና ጨዋታዎቹን ማንችስተር ዩናይትድን ተጋላ ጭነት በመቀነስ የኔ ላሜንስ ላይ ስራ እንዳይበዛ በማድረግ ተጋጣሚዎቻቸው እንደ ልባቸው ስፔስ አግኝተው የግል ሙከራን እንዳያደርጉባቸው በመከላከል ረገድ የሴንተር ባኮቹ ፓርትነርሺፕ በጣም አሪፍና የሚያምር ነበር። ማንቸስተር ዩናይትድ በፊት መስመር ተጫዋቾቹ በነ ብራያን ምቤሞ፣ ማቲያስ ኩኛ እንደዚሁም ደግሞ ቤንጃሚን ሼሽኮ መካከልም ያለው መግባባት በጣም ጥሩ እየመጣ ነው። ማቲያስ ኩኛ ጎል ሲያስቆጠር ቤንጃሚን ሼሽኮ የሰራውን ነገር ወደኋላ ሄዶ እንደገና ማስታወስ ወይም ደግሞ አስፈላጊ ከሆነ ምስሉን አውጥቶ በማየት አሁን የምንለው ነገር ምን ያህል እውነት እንደሆነ ልትረዱው ትችላላችሁ። ሊረሳ የማይገባው የአማድ ዲያሎና የብሪያን ኤምቤሞ ጥምረት ዛሬም ልዩ ነበር። ዛሬም ያምራል። ሌላው የማቲያስ ኩኛ ጎል ማስቆጠር ነው። ማቲያስ ኩኛ ከጨዋታው በኋላም አስተያየት ተጠይቆ ነበር። እኔ ጎል በማግባቴ በጣም ደስ ብሎኛል። ይሄ ቀን እንደሚመጣ በጣም እርግጠኛ ነኝ። ነገር ግን ጎል ባላገባም ማንችስተር ዩናይትድ አሪፍ ውጤት እንዲያመጣ ሜዳ ላይ የመግባት እድል ተሰጥቶኝ እስካገዝኩኝ ድረስ አንፋይን ይህንን ስላችሁ ጎል በማግባቴ የበለጠ መደሰቴን እርግጠኛ ሆናችሁ መውሰድ አለባችሁ። ጎል በማግባቴ በጣም ደስ ይለኛል። እኔ ጎል ባላገባም ማንቸስተር ዩናይትድ እንዲያሸንፍ እስከ ረዳሁ ድረስና እኔ በረዳሁት መጠን ዩናይትድ ድል እያደረገ ከወጣ ሙሉነት ይሰማኛል ኤምቤሞ ያግባው ሌላ ተጫዋችም ሸሽኮ የሚያግባው ምንም ችግር የለብኝም ራሴ ሳገባ በጣም የበለጠ ደስ ይለኛል ግን የቡድን ጓደኞቼ እያገቡም ማንቸስተር ዩናይትድ እያሸንፍም ጨዋታዎችን ሙሉ ሶስት ነጥብ ይዞ እንዲወጣ ማድረግ ከቻልኩኝ ምንም ጥያቄ የለውም የሚጎድል ደስታ የለኝም ብሏል። ዛሬ ግን በጣም ደስተኛ ሆኖ ይታይ ነበረ። ማቲያስ ኩኛ፣ በነገራችን ላይ በሊቨርፑል ጨዋታ ላይ የእሱ ሚና በጣም የተለየ ነበር። በዛሬው ጨዋታም ላይ ለኔ በጣም ከወደድኳቸው የዩናይትድ ተጫዋቾች መካከል ማቲያስ ኩኛ አንዱ ነው። ፍላጎቱ ያስቀናል። ኳስ የመንጠቅ ፍላጎቱ፣ ተጫዋቾቹ አብረውት የሚጫወቱት የዩናይትድ ተጫዋቾች ተነሳሽነታቸውና ፍላጎታቸው ወደሱ ሌቭል እንዲመጣ የሚያደርግበት መንገድ ብቻ በጣም በቀላሉ ከማ ማንቸስተር ዩናይትድ ጋር ኮኔክትድ የሆነ የምሩን ነው። በቃ ይሄ ልጅ በልጅነት ማንቸስተር ዩናይትድን እየደገፈ አያቱ ቤት እየሄደ የዩናይትድን ጨዋታ እያየ ከማንቸስተር ዩናይትድ የመጣውን ጥሪ እኛ ጋር ና የእኛ ተጫዋች ሁን ሲባል የተቀበለበትን ነገር ሲያስረዳ የተናገረው ነገር የእውነት እንደሆነ ለማወቅ ብዙም ብዙም ብዙም የሚያለፋ አይመስለኝም። ማቲያስ ኩኛ የሚታይ እውነተኛ ማንቸስተር ዩናይትዳዊነት አለውን? ይህንን አይቻለሁ። እናንተ ይህንን ካያችሁ መስማማታችሁን፣ ካላያችሁ ደግሞ ተቃርናችሁን ልትነግሩን ትችላላችሁ። ሌላው በጨዋታው ላይ መነሳት ያለበት እኔ የካዚሜሮ ሚና ነው። ካዚሜሮ እውነት ለመናገር ጎልም አገባ፣ ጎሉ ዲፍሌክሽን ቢሆንም እንደገና ደግሞ አሲስት ማደረገ የካዚሜሮ የማንቸስተር ዩናይትድ የመሃል ክፍል የመቆጣጠር ዋና ምክንያት ግን ካዚሜሮ ነው። እሱ ተቀይሮ ከወጣ በኋላ ማንቸስተር ዩናይትድ እንዴት ስጋት ላይ እንደወደቀ እንዴት ስህተቶች እንደተሰሩ ምናልባትም ብሪያን ቤሞ አራተኛውን ጎል ከማስቆጠሩ በፊት በተለይ ዘጠና ሁለተኛው ደቂቃ ላይ ሶስት ለሁለት ሲሆኑ ማንቸስተር ዩናይትድ እኔ እንዶም የኔ የግል ሊሰማኝ የነበረው ስሜት ማንቸስተር ዩናይትድ ሶስት ለዜሮ የመራበትን ጨዋታ ማሸነፍ አቅቶት እንደገና በሌላ በከፋ እና በተባባሰ ችግር ልናነሳው ነው የሚል አይነት ስሜት ነበረኝ ነገር ግን ያው ብሪያን ቤሞ አራተኛውን ጎል አስቆጠረ። በእኔ እምነት የመጀመሪያ አርባ አምስት ላይ ማንቸስተር ዩናይትድ ከሁለት ለዜሮ በላይ ጎሎችን አስቆጥሮ አራት ለዜሮ አካባቢ ማሳረፍ ይችል ነበር። ለምን የመሀል ዳኛው ፍጹም ቅጣት ምቱን ለአማዲያሎ እንዳልሰጡ የገባው ካለ ቢያስረዳይ በጣም ደስ ይለኛል። ምክንያቱም ስ በጣም ግልጽ የሆነ ፍጹም ቅጣት ምት ጥፋት ነው በአማዲያሎ ላይ ተፈጽሞ የነበረው። ዳኛው ግን ጨዋታው እንዲቀጥል አድርገዋል። የተፈጸመ ጥፋት የለም ብለዋል። በኋላ የፕሪሚየር ሊጉ ሰዎች ጽፈዋል። ምንድነው የጻፉት? የብራይተኑ ተከላካይ ኳሷን የተጫወተው የሚል ነገር ነው። እኔ ምንም ደጋግሜ ባየውም ላየው ያልቻልኩት ነገር ነው። ከኳሷ ጋር ምንም የተነካካ ነገር የለውም ኳሱን ይጫወተው የነበረው አማድ ዲያሎ ነው። እሱ ኳሱን ተጫወተ፣ ያኛው ጉልበቱን ገጨና ጣለው። ስለዚህ ክሊር ሪጎሬ ነበረ፣ ፍጹም ቅጣት ምት ነበረ። እናም ፖል ሮቢንሰን ሲጽፉ በእንግሊዝ ፕሪሚየር ሊግ ፍጹም ቅጣት ምት ለማግኘት ምን ይደረግ፣ ምን ይሟላ ከዚህ በላይ የሚል ነገርን እያነሱ ሲጽፉና የዳኛውን ውሳኔ ሲተቹ ነበረ። ለማንኛውም ማቲያስ ኩኛ በዛሬውም ጨዋታ ላይ ማኖፍ ዘማች ተብሏል። በዛሬውም ጨዋታ ላይ እጅግ እጅግ በጣም የሚያምር እንቅስቃሴና ጥረትን እያደረገ አይተነዋል። ልክ የዛ ነው ያህል ደግሞ ካዚሜሮ ሜዳ ላይ ሲኖርና ሳይኖር ማንቸስተር ዩናይትድ ቤት ልዩነት አለ። ኦፍኮርስ ማንቸስተር ዩናይትድ የመሀል ክፍሉን ለማጠናከር የያዛቸው ፕሮጀክቶች የያዛቸው ሀሳቦች አሉ ያሰባቸው ተጫዋቾችም አሉ። እነሱ ሲመጡ ዩናይትድ የበለጠ አስተማማኝ የሆነ የመሀል ክፍል ይኖረዋል ተብሎ ይጠበቃል። ያን ቀን ነው ምንናፍቀው ብለው ያምናሉ፣ የማንቸስተር ዩናይትድ ደጋፊዎች። ሆነ ለመናገር ይሄ የተሟላለት ማንቸስተር ዩናይትድ ምን አይነት አቅም ላይ ሊደርስ እንደሚ ይችል ሲያስቡት ይጓጓሉ። እሱ ተቀይሮ ከወጣ በኋላ እና ነኮቢ ሜኖ ከገቡ በኋላ ዩናይትድ መሀል ሜዳው ላይ ብልጫ ተወሰደበት። አደጋዎች በተደጋጋሚ ወደ ዩናይትድ የግብ ክልል መሄድ ጀመሩ። ያንን ሲረዳ ይመስለኛል ኡጋርቴን እንደገና አስገብቶ መሀሉን ቁጥር ለመብለጥ ሙከራ ያደረገው ከዛ በኋላ መጠነኛ መረጋጋት ሊመጣ ችሏል። ግን ካዚሜሮ ለማንቸስተር ዩናይትድ በጣም እጅግ በጣም ወሳኝ መሆኑን አይተናል። ከዳኝነት ውሳኔው ጋር የተያያዙትን ነገሮች ደግሞ እናንሳ። ለምሳሌ የማንቸስተር ዩናይትድ ሶስተኛ ጎል መጽደቅ ነበረበት ወይ የብራይተኔን ሆ ቫልቤን ተጫዋች ላይ የተሰራው ጥፋት ዳኛው እንዲቆም ማድረግ አልነበረባቸውም ወይ? ወይም በቢውልዳፑ ላይ የተሰራውን ጥፋት መነሻ አድርጎ በቪዲዮ አሲስታንት ሪፈሬ ጉዳዩ ታይቶ ጎሉ እንዳይጸድቅ መደረግ አልነበረበትም ወይ የሚል ጥያቄን የሚያነሱ ሰዎች አሉ። ይሄ ከዳኝነት ውሳኔ ጋር በተያያዘ ነው። ለእኔ ይህንን ውሳኔ መወሰን እጅግ በጣም አስቸጋሪ ከተወሰነ የበለጠ ልክ የማይሆኑ ይመስለኛል ዳኛው። ምክንያቱም ልክ ነው ሉክ ሻው የመጎተት አይነት ጥረት አድርጓል ተደርጓል በብራይተኑ ተጫዋች ላይ ነገር ግን ደግሞ ብሪያን ኤምቤሞ ያገባውን ጎል እስከ መሻር የሚያደርስ አይነት ጠንካራ ጥፋት ነው ወይ ወደዛ ውሳኔ የሚወስድ ነው ወይ የሚለው ሲነሳ ለእኔ ይሳሳብኛል። የፕሪሚየር ሊጉም ሰዎች የጻፉት ያንኑ ነው በተለይ ይህንን ውሳኔ መወሰኑን እንደ ልክ እንቆጥረዋለን እያሉ ነው የሚናገሩት ማንቸስተር ዩናይትድ ፍጹም ቅጣት ምት ይገባው ነበር ወይ በእኔ እምነት መጀመሪያው 45 አማድ ያሉ ላይ ለተሰራው ጥፋት ዩናይትድ ፍጹም ቅጣት ምት ሊሰጠው ይገባዋል ነው ዶርጉ በቀይ ካርድ መውጣት አልነበረበትም ወይ የሚል ደግሞ ሌላ ጥያቄ አለ እንግዲህ እኔ በመጀመሪያ ደረጃ ስለ ዶርጉ እና ቀይ ካርድ ይገባዋል አይገባውም በሚለው ጉዳይ ሃሳብ ከመስጠቴ በፊት እኔ መናገር የምፈልገው አሁንም ሩበን አሞሪም ከስህተቱ መማር አለበት። ሩበን አሞሪም አሁን አሪፍ እየመጣለት ነው። የሚያምረውን ማንቸስተር ዩናይትድ እያሳየ ነው። ዩናይትድ በርዕሳችንም ላይ እንዳስቀመጥ ነው፣ በጣም ከፍ እያለ ነው። አሪፍ ነው፣ በቃ ያምራል ማንቸስተር ዩናይትድ። ማንቸስተር ዩናይትድ ችሏል። ማንቸስተር ዩናይትድ አሁን ወደሚገባው ቦታ እየመጣ ነው ያለው። አሁን ወደ ነ ሊቨርፑል ወደ ነ ቼልሲ ወደ ነ ማን ሲቲ ወደ ነ አርሰናል እየተጠጋ ነው ያለው። ነገ አርሰናል ከመጫወቱ በፊት እኮ ስለ ማንቸስተር ዩናይትድ የምናወራው ከአርሰናል በሶስት ነጥብ ስለማነሱ እኮ ሆኗል። ይሄ በጣም አሪፍ አሪፍ ነገር ነው። ነገር ግን ከተጫዋቾች ቅያሪ ጋር በተያዘ አሞሪም ብዙም ማሰብ ብዙም ማስተዋል ያለበት ነገር እንዳለ ይሰማኛል። ከሊቨርፑል ጨዋታ ይጀምራል ይሄ ነገር፣ ያኔ ማስተያየት ሰጠንበታል። ሊቨርፑልና ማንቸስተር ዩናይትድ ሲጫወቱ አማዲያሎን አስወጥቶ ዶርጉን አስገባ። ዶርጉ ከገባ በኋላ ሊቨርፑሎች ነገሩ እንዴት እየቀለላቸውን እንደመጣ ሁላችንም ያየነው ነገር ነው። ዛሬም ያንኑ ነገር ደገመው። አማዲያሎ ባለፈው ከሊቨርፑል ጋር በተያዘ ጨዋታ ሲወጣ ቢጫ ስላለበት ነው የሚል አስተያየት ሲሰጥ ነበረ። አሁን ግን ምንም ቢጫ በሌለበት እንደገና ያንን ውሳኔ ደገመው። ማንቸስተር ዩናይትድን ላይ የመጀመሪያው ጎል ሲገባ ዶርጉ በብራይተን ንሆ ቫልቤን ግብ ክልል አካባቢ የሰራው ስህተት ሄዶ ነው ያንን ቅጣት ምት ማንቸስተር ዩናይትድ ላይ እንዲሰጥና ዳኒ ወልቤክ ወደ ጎልነት እንዲቀየር ሲያደርግ፣ የነበረው በዶርጉ በኩል ይሰሩ የነበሩት ስህተቶች ማንቸስተር ዩናይትድን ችግር ውስጥ እየከተቱት ነው። ይህንን ለማስተዋል የሊቨርፑልን ጨዋታ ይህንን ለማስተዋል የዛሬውን ጨዋታ ማየት ያስፈልጋል ስለዚህ አማድ ያሉን እያስወጣ ዶርጉን የሚያስገባበት ውሳኔ አሞሪም ቢያስብበት በጣም አሪፍ ነው ነው የምለው እኔ የዶርጉ እድለኝነት ግን አይታየኝም ለእኔ ዳኛው ግልጽ የሆነ የማግባት አጋጣሚን ከከለከለው ነው ዶርጉ በቀይ ካርድ መውጣት የሚገባው ዶርጉ ግልጽ የሆነ የማግባት አጋጣሚን ከልክለዋል ወይ የሴኒ ላሜንስ የነበረበት ቦታ ይሄ ተጫዋች በቀይ ካርድ እንዳወጣ በሚገባ አግዞታል። ምክንያቱ ኳሱ ረዝሟል፣ ኳሱን ይዞታል። ግልጽ አልነበረም የማግባት እድሉ። ያንን ኳስ ከሱ ይልቅ ሴኒ ላሜንስ ሊቆጣጠረው፣ ሴኒ ላሜንስ ሊይዘው የሚችልበት እድል ሰፊ ነው። ነገር ግን በፕሮፌሽናል ፋውል ጥፋት ፈጽሞበታል። ስለዚህ ለእኔ ዳኛው ትክክል ናቸው፣ ቅጣት ምትዛ ቦታ ለመስጠታቸው፣ ቢጫ ካርድ መስጠታቸው። ግን በቀይ ካርድ ለመስጠት ግልጽ የሆነ የማግባት አጋጣሚን ላስ ዲፌንደር ሆኖ አሳጥቶታል የሚለው መሟላት አለበት። በእኔ እምነት ይሄ አልተሟላም። ስለዚህ ዳኛው የወሰኑት ውሳኔ ትክክል እና ተገቢ ነው የሚለውን ነው የምወስደው። ለማንኛውም ማንቸስተር ዩናይትድ ከብራይተን ሆቭ አልቢየን እንግዲህ ሙሉ ሶስት ነጥብን ወስዷል። ሶስተኛ ተከታታይ ድሉን አስመዝግበዋል። ዩናይትድ ያምር ነበረ። ደግሞ በሚቀጥሉት ጨዋታዎች ላይ የማንቸስተር ዩናይትድ ደጋፊዎች ቡድናቸውን በተመሳሳይ ጥሩ ብቃት ግን አልፎ አልፎ የሚሰራውን ስህተት አስወግዶ እንዲቀርብ ይመኛሉ። ማንቸስተር ዩናይትድ ማማር መጠንከር መደዳውን ማሸነፍ ጀምሯል። ግን አሁንም የሚታዩ ክፍተቶች አሉ። ፊኒሽ ዳርቲክል ይሉታል ፈረንጆቹ። እዛ ደረጃ ላይ ማንቸስተር ዩናይትድ ለመድረስ የተወሰኑ ጊዜያቶችን መጠበቅ እንዳለበት ይሰማናል። ለማንኛውም ድሉ ምን ስሜት ፈጠረባችሁ የሚለውን ግን ንገሩን። ደግሞም ይህንን የእኛን ቻናል ሸገር ስፖርት ዊዛ አበበ ግደይ የሚለውን ሰብስክራይብ አድርጉት። የደውል ምልክቱን ተጫኑት። ሊንኩን ለሌሎች ማጋራታችሁን አትርሱ እንላለን። ደግሞ ማለዳ ላይ ስለ ሌሎቹም ጨዋታዎች ከዚሁ ጨዋታም ጋር በተያያዘ አሪፍ አሪፍ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር 2010